ሞጣ ከተማ ለመቆጣጠር ጋላን እያባረረች ትገኛለች። ዛሬም ነገም አባቶቻችን ልጆች ነን። የአማራ ፋኑ አንድነት በጎንደር ሜጀር ጄነራል ጉባንታ አባት አንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ በጎጃም ምድር ሞጣ ወረዳ በምርኮኛው ብርሃኑ ጁላ ጦር ላይ ድል ተቀላጅታለች። ሰላም ጤና ይስጥልኝ።

ባበይ ውሃ ለመታጠብ ለመዋኘት ዝግጁ አብ ዝግጁ ዝግጁ ዝግጁ። ፋኖ ፋኖ፣ እስኪ የደንስ አብርጄል። እስካሁን ባበይ ውሃ አልታጠበችም ነበር። አሁን ልትታጠብ ነው። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ሁባንታ አባተ ኮራንድ፣ ምንም ነገር የማይገድበው በገመር ነው እንደሚሻገር በገመር ነው። ጎጃም እንዴት ነሽ? ልንገናኝ ነው። ከታሪካዊቷ የበላይ ዘለቀ አገር ስንደርስ አበይን ለመሻገር እያኮበኮብን ነው። ቆይተው ከእኛ ጋር ያድርጉ። ወዴት ነው የሚሄድ? አቤል ግን ወዴት ነው የሚሄደው? አቅጣጫው አሁን እዚህ ላይ ማለት ነው። ሰጠው ለነፋስ አንጓሉ አንጓሉ ገንባ ለእኩሉ ሰጠው ለነፋስ አንጓሉ አንጓሉ ኧረ ተው በሉ። ገንባ ለእኩሉ ሰጠው ለነፋስ አንጓሉ አንጓሉ ኧረ ተው በሉ።

ሞጣ ኮንክሪት ምሽጋ ለሱ ለማፍረስ ነው። እስኪ እዛ ብርጌድ ይችላል አንበሳ የብራኑን ጁላ ጦር ካስፈረጠጠ በኋላ ፋኗ እችልልኛል አንበሴ ተችልልኛል። ፋኖ ከድል መልስ ሲተረማመሰ ይችላል። አራፋኖ አንድነት በጎንደር ኮራንድ ከጉና ክፍለ ጦር እስቴደንሳ ብርጌድ የህዝብ ግንኙነት አርበኛ ሀብታሙ ጌትነት፣ እስካሁን ድረስ እስኪ ባደረጋችሁት ከጠላት ቀጠና ውስጥ ላይ ባለው ሁኔታና የጠላትን እንቅስቃሴ እንዴት እንደነበረ በእናንተም ላይ እስካሁን ጉዞ ያደረጋችሁት ራብ ጥማት አለ ብዙ እንግልት ነገር አይታችኋል ያሳለፋችሁትን ነገር እስኪ አንዳንድ ነገር። እሺ፣ አመሰግናለሁ። ያው በረሃ ቆራርጠን ወንዝ ተሻግረን የጓሮ ታጋይ ወይም የመንደር ታጋይ አለመሆናችንን አሳይተናል። ለዚህም የሞጣ አካባቢ ምስክር ነው። አደረግነውም ተጋድሎ አይጥፋዘር ከተማ ላይ ለሞጣ ሁለት ሰዓት በግር በመኪና የሀያ ደቂቃ በምትሆን ከተማ ላይ ተጋድሎ አድርገናል ለዚህም የሞጣ አካባቢ ማህበረሰብ የኋላ ደጀን በመሆን ይሄ እንደምታዩት ይህ ዋርካ ለኛ በረሃውን እንደሚከልል ሁሉ የሞጣ ህዝብ ደግሞ የኋላ ደጀን በመሆንና እኛን ከተለያዩ ከመራብ ከመጠማትና ብዙ ገዛዎችን በማድረግ ድል እንድንቀዳጅ አድርጎናል ድሉን በጣም አስደሳች ነበረ ከህብረተሰቡ ጋር በጋራ በመሆን ድላችንን አጣጥመናል ለሌላ ለተለያዩ ኦፕሬሽኖችም በራሳችን እያዘጋጀ እንገኛለን። በየትኛውም አቅጣጫ ቢሆን ኦፕሬሽን መስራት እንደምንችል አሳይተናል። የውባንተ ልጆች ነን። ነገም ዛሬም አማራ ያሸንፋል። አመሰግናለሁ። መልካም አርበኛ ሃብታሙ የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ አንድነት በጎጃም ቀጠናዊ ትስስሩንስ እንዲታየው አዎ በዋናነት ትልቁ ከውጊያው በበለጠ በዚህ ስራ ነው። አዎ በጣም እየሰራን ያለ ነው። ቀጠናዊ ትስስር ከእያንዳንዱ ነገር ነገ ጠላትንና አራት ኪሎ መንበሩን ለመረከብ እያንዳንዱ እንቅስቃሴያችን የጋራ መሆን ስላለበት እና በአንድነት መተሳሰር ስላለብን ትግላችንም ወደፊት እንዲሄድ ሁሉም ነገሮች በጥንቃቄ እያየንና የተስተካከለ መስመር እንዲኖረን እየሰራን ነው። ከትናንት እንማራለን፣ ለነገ እንሰራለን ብለን ትግላችን ጀምረናል። በዚህ ትግልም ያው ድል እንዳለው ሁሉ ጀግኖች ወንድሞቻችን ያው ትንሽ በማጣታችን መሪር ቢሆንም ሐዘናችን፣ እኛ ግን ከትግላችን የሚቀለብሰን ምንም አይነት ነገር የለም። በዚሁ አጋጣሚ ለጀግኖቻችን ወንዝ ተሻግረው መስዋዕትነትን ከፍለው ላሳዩነ ለሻለቃ ፍቃዴ አለባቸውና ለዘመቻ አበበ አንድ ላይ በጣም ወንድሞቻችን ከፍተውልና የሄዱት መስመር የኛ የመጨረሻው የድላችን አቅጣጫ ስለሆነ ሁሌም ዝግጁ ነን፣ መስዋዕትነት ለመክፈል እኛም ዝግጁ ነን። የአባቶቻችንን ታሪክ እናስመልሳለን። አመሰግናለሁ።